አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ሰላም፣ እንደምን አላችሁ? ዛሬ የሚያማምሩ የቤት እቃዎችን ይዤላችሁ መጥቻለሁ። አንዲት እህታችን ሳዑድ አረቢያ ያለች እህታችን ከኬሚሴ ከተማ ወደ ደሴ ሰርተን ያደረስንላትን ሙሉ የቤት እቃ ማለትም የመኝታ ቤት እቃዎች ማለት ነው፣ አልጋ፣ ቁምሳጥን እንዲሁም ኮስሞቲክስ። ስለእነሱ ዝርዝር መረጃ እነግራችኋለሁ ማለት ነው ቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባር ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ቪዲዮን ተከታተሉን። የምንመለከተው ሁለት ሜትር ከአርባ ቁምሳጥን ነው። ኮስሞቲክስ አለ፣ አልጋ አለ፣ ስለ ነሱ እነግራችኋለሁ ማለት ነው። እዚህ ጋር የምንመለከተው አንድ ሜትር ከሰላሳ ኮስሞቲክስ ነው፣ መዋቢያ በተላከልን ዲዛይን መሰረት የሰራ ነው ነው ውስጡ እንደምትመለከቱት ነጭ ቀለም ቀብተነዋል። በጥራት የተሰራ ዕቃ ነው። ሁሉንም ነገር በጥንቃቄ ነው የሰራ ነው። ከተላከልን ቪዲዮ ላይ ምንም የቀነስነው ነገር የለም የጨመርነው ነገር የለም። ያንኑ ሰርተን አድርሰናል ማለት ነው። ከጎን እንደምትመለከቱት መሀል ላይ ሶስት መሳቢያዎች አሉ። መሳቢያው ውስጡ ሳይቀር የተቀባ ነው። እንደምታዩት ጥርት አድርገን የሰራ ነው። መሳቢያውን በስላይደር ነው የተሰራው። ሁሉም ነገር ዘመናዊ አርግን ለመስራት እየሞከርን ነው። ስራችንን ከቀን ወደቀን እያሻሻልን ነው። ማንኛውም የኢትዮጵያ ከተማ ላይ ሆናችሁ ማዘዝ ከፈለጋችሁ ስልካችን እናስቀምጣለን፣ ማዘዝ ትችላላችሁ። በግራና በቀኝ በረና ያደረግ ነው። አንዳንድ ነገሮችን ማስቀመጫ ተረክ ተረቅ ያሉ ነገሮችን እግሩ እንደምትመለከቱት በጣም የሚያምሩ ነው። የኮስሞቲክሱ ወርቃማ ቀለጭ የተቀባ ነው። ዲዛይኑ ለየት ያለ ነው። እስከዛሬ ከምንሰራቸው ቀረብ ብለን ስናሳያችሁ ይህን ይመስላል። በጣም ጥርት አድርገን እየሰራ ነው። ምንም እንከን የሚወጣለን ነገር የለም። በጣም የሚያምር ከለር ምርጫውም በጣም ደስ የሚል ከለር ነው። መሀል ላይ እንደምትመለከቱት ቁምሳጥን ሁለት ሜትር ከርባ ነው የሚፈታታ ቁም ሳጥን ሲሆን አራት መደርደሪያ መሀል ላይ አድርገንበታል። ሁሉም ነገር የሚፈታታ ተፈታች ነው። ከቦታ ቦታ ለማዘዋወር እንዲመች እሱንም ቀብተነዋል። ለምትመለከቱ በጣም ያምራል፣ ውበት አለው፣ ለመወልወልም አመቺ ነው። ማኒላዎቹንም ከእቃው ጋር ተመሳሳይ ማለት መክፈቻዎቹን እቃው ጋር የሚሄድ ምርጥ እናያደረግንበት የማኔላዎቹ አስተሳሰርም ወደ ጎን እናያደረግ ናቸው። ከዲዛይኑ ጋር አብሮ እንዲሄድ ነው። እዚህ ጋር መስቂያ ረጃጅም ልብሶች መስቂያ ይኖራል። ዘርዘሪያ ደግሞ በጎን በኩል የታጠፉ ልብሶች ማስቀመጫ፣ ከላይ ይህ የምትመለከቱት እንደ ጌጥም ነው። ቁምሳጡም ደግሞ የሚፈተው የሚታሰረው ከላይ እና ከስር በእግሩና ና በጭንቅላቱ ነው ማለት ነው። እንደዚህ እንደገዘፈ አይቀርም አለ ይፈታታል። በሮቹም ሁሉም ነገር ተፈታቶ ነው የሚሄደው ማለት ነው። ከከሚሴ ወደ ደሴ ይዘን የምንሄደ እቃ ነው። አልጋው እንደምትመለከቱት በጣም የሚያምር አልጋ ነው ከቁም ሳጥኑ ጋር እንዲሁም ከኮስሞ ጋር ማሽ ነው። የቀለሙን ጥራት የጋውን የፊኒሽንጉን ጥራት ቀረብ ምለት ስናሳያችን ይመስላል። በጣም ነው የሚያምረው። ላይቱ የአልጋው የራሱ ላይት በሚበራ ሰዓት የወርቃማው ቀለም የሚያንጸባርቃል ማለት ነው። የቀለሙ ኳሊቲ ራሱ ይህን ይገልጸዋል። ከግርጌው በኩል ደግሞ እንደዚህ ተከፋቾች ይኖሩታል። ሶስት ተከፋቾች አሉት። አንዳንድ ትናንሽ ነገሮችን ማስቀመጫ ይሆናል። የዚህ አገልግሎቱ ጥቅሙ ሁለት ነው። እንደ መቀመጫም ያገለግላል ማለት ነው። ከአልጋው ስር ለብቻው መነሳት ይችላል። እንደዚህ ለብቻው ተነስቶ አገልግሎት መስጠት ይችላል ማለት ነው። ጥቅሙ ሁለት ነው። ለአልጋው መልክ ሊሆን ይችላል፣ ለመቀመጫ፣ እንዲሁም ደግሞ አንዳንድ ነገሮችን ትናንሽ ነገሮችን ማስቀመጫ ይሆናል። አልጋው የራሱ የሆነ ግርጌ ለብቻ ያለው የተጨማሪ ግርጌ ይባላል። ስታዙ ይህን መጨመር ይቻላል። ለብቻውን ደግሞ አልጋው ማዘዝ ይቻላል። ያው ዋጋው ልዩነት ይኖረዋል። አልጋውን እንደዚህ በሚያምር መልኩ ሰርተነዋል። ምሳትና ኮስሞቲክሱ ጋር ማች እንዲያረጋርገን ይሰራ ነው። አልጋውም ቁምሳጥኑም እንዲሁም ኮስሞም ውስጡ ሲቀባና ውስጡ ሳይቀባ ዋጋ ልዩነት ይኖረዋል። የዕቃው ጥራት የዋጋው ልዩነት ይፈጥራል። ኮስሞም እንደምትመለከቱት ጥርት አድርገን የቀባ ነው። ቁምሳጥኑም እንደዚሁ በተመሳሳይ ጥርት አድርገን የሰራ ናቸው። ሁሉንም ዕቃዎች በተባልንበት ቀን አማናችንን አድርሰናል። ቤት ካስገባን በኋላ ያለውን ቪዲዮ ደግሞ እዚህ ቪዲዮ መጨረሻ ላይ አሳያቸዋለሁ። ይሄ የስራ ቦታችን ላይ የተቀረጸ ቪዲዮ ነው። ቁምሳጥኑ እንደምትመለከቱት መደርደሪያዎቹ በበዙ ሰዓት መሀል ላይ ሶስት መደርደሪያ ስናደርግበት ብዙ ጨርቆችን ተጣጥፎ ለማስቀመጥ ይጠቅማል ማለት ነው። እና የዛሬ ቪዲዮ ይህን ይመስላል። ከዚህ በፊት የለቀቅናቸው ቪዲዮዎች አሉ። እነሱን ሼር፣ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ ቪዲዮ ብዙም የታይ አይደለም ሰሞኑን ቀጣይ ቪዲዮችን ስለምንላቅ ሰብስክራይብ እያደረጋችሁ ቤተሰብ መሆኑን እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚ ቀጥሎ ደግሞ ቤት ከገባ በኋላ ያለውን ቪዲዮ ሳያችኋለሁ። መርሐባ ተመልካቾች፣ እንደምትመለከቱት በቃላችን መሰረት አማናችንን አድርሰን ቁም ሳጥኑን በዚህ መልኩ ገጥመናል። ቤት ውስጥ ከገባ በኋላ ውበቱ ከዛ በላይ ላይ ጨምሮ ማለት ነው። እዚህ ጋር እንደምትመለከቱ ኮሜዲኖች አሉ፣ አሽገናቸዋል መንገድ ላይ መፋፋቅ ምናምን እንዳይኖር የቀለሙ መኪና ላይ አንዳንድ ነገሮች ሊፈጠሩ ስለሚችሉ ሁሉም ነገር በጥንቃቄ ከሰራም በኋላ ስራችን እንዳይበላሽ አማናችን እንዳይበላሽ በሚል በፕላስቲክ ሁሉም እቃዎች እናሽጋለን። ቁም ኮስሞን እና ያው ፈተነው ነው ለቪዲዮ እንዲሁም ደግሞ ያውቀው እዛ ቤት ስለደረሰ እና ካዘዛችሁን አማናችሁን በስነ የምናደርስ ይሆናል። ቢቃዎቹን ዝርዝር ዋጋ ኮሜንት ላይ ማስቀምጥላችሁ ይሆናል። የቴሌግራም ቻናል ያለን እዛ ላይ ገብታችሁ ፎቶ መምረት ትችላላችሁ። እንዲሁም የራሳችሁን ዲዛይን ካላችሁ ዲዛይኑን ልካችሁ የፈለጋችሁትን ዲዛይን ማሰራት ትችላላችሁ። አድራሻቸው ወሎ ከሚሴ ነው። በላችሁበት በኢትዮጵያ ከተማ ከሆናችሁ እና አደርሳለን ማለት ነው፣ መኪና የሚገባበት ቦታ ሁሉ ኢንሻላህ። በቀጣይ ቪዲዮ እንገናኛለን። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ